ቤተሰብ እዚች ጋ ደግሞ ጎመኑን አይቤውን ምናምን እያስተካከልን ከእናቴ ጋር ቅቤ እየጨማመርንበት ነው እና ብዙ ሰርፕራይዞች አሉ፣ ብዙ ነገሮች አሉ አብራቸው ሆኖ። ይሄ ደግሞ የአይቤ አረፋ ይባላል። የእናቶች ቀን ነው፣ የጎመን ክት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ልጆች ዛሬ እንኳን አደረሳችሁ። ዛሬ የእናቶች ቀን ነው፣ የአይቤ አረፋ ልኑ አብረን እንብላ። ሰላም በላቸው። ሰላም በላ። ሰላም ቤተሰቦች እና እንዴት ናቸው? ሰላም ናቸው። ደህና ናቸው። ቤተሰቦች እንዴት ናቸው? ደህና ናቸው። ሰላም ናቸው። እንዴት ናቸው? ሰላም አለይኩም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ አላችሁልን? እኛ ደህና ነን። ዛሬ ደግሞ የአይቤ አረፋ ይባላል በኛ ሀገር ማለት ነው። እና የአይቤ አረፋ ማለት ይህች ጋ እንደምታዩት እናታችን አይቤ አዘጋጅታለች። ሲቀጥል ደግሞ ይህች ጋ ጎመን አለ ማለት ነው። ጎመን ተቀጠሎ ተከትፎ የቀረበ ት ነው። እና ይች ጋ ደግሞ እስቲ እያሳይች ይቤ አለ ሚጥሚጣ፣ ሚጥሚጣ አለ እና አሉ እና ቆጮ አለም፣ ቆጮ ጺማው ኬክ እና እናላችሁ ማለት ነው በቃ እንደዚህ ፏፍሽ ብለን እያሳለፍን ነው። እናንተም መጪው አመት ከቤተሰቦቻችሁ ጋር የምታሳልፉ የደስታ የሰላም ያደርገላችሁ። ሁላችሁንም ደግሞ እንኳን ለኢዳል አድሃ በሰላም አደረሳችሁ ማለት ነበረች እንታቸዋች አላ ለቤተሰቦቻችሁ ያብቃችሁ። እናንተ ከቤተሰብ ጋር እንደዚህ ተደሰቱ። የዛሬ አመት እንደዚህ ወደ ቤተሰቦቻችሁ ኑና እናንተም እንዚህ ቤተሰብ አስደስቱ ቤተሰብ ምደሰት አንተም ተደሰቱ። በሰላም ሀገራችን አርቃችሁ አለ ሰይድና መሀመድ ማናለን ምን ትላለህ? ለእህቶቻችን ወንድሞቻችን መልእክትን አስተላልፍ እስኪ አመት በአልን በተመለከተ አመትባሉ ዴና ናችሁ? ዴና ነው። እዛ በላይ ሌላ ነገር የምናገር ነገር በሰላም ገብቶ ዘመዶች ጋር በሰላም በሰላም የምኖር ይፈልጋል ጋር በሰላም በሰላም

ከሰብሹ ጋራ ተገናኘን። ይሄ ደግሞ ማለት ነው፣ ወላሂ ለአዚም በጣም ውድ ነው። የባህል እቃ ነው፣ እናቴ በጣም የምትፈልገው ነው፣ በጣም የምትወደው ማለት ነው። እና ይውጣ ቤተሰብ ወደውቃ የምትወጃላ አላህ ይስጥሽ። እጁን ይዘርጋለች። ባንኩ እንስፈርልሽ አባይ ወንዝ ርሰሰለሽ እና ብሩንም በዚሁ አጋጣሚ ይነግራችሁ።

አባት አባት ከነልጆቹ አንቀፎ ቀንድ እንደሚሰራ የሀገራችን ባህላዊ ነው። እናሀገራቡ እሮ ቶሎ ቶሎ ቪዲዮ አለቀኩላችሁ ማይደለ ለምን እንደሆነ ታውቃላችሁ? ትንሽ እያመመኘ ስለሆነ ነው እና የሆነ በቃ የተሰሩ ብዙ ቪዲዮዎች አሉ። የህክማ ቤተሰብም ጋር ሂጃ አለው። የኢዱ ቀን እሱ መመለቀው ይሆናል። ሌላ የኢድ ቪዲዮ አለን እሱም አለ። ያልተለቀቀ ብዙ ቪዲዮዎች አሉ። ግን ይሄ ቪዲዮ በጣም ቆይቷል። አቃለውኝ ቆይቷል ስላችሁ የኢድ ዋዜማ ላይ ነበረ። የእናቶች ቀን የሚባለው ማለት ነው። እንዲህ አይቤና ጎመን ልጆቻቸውን የሚያበሉበት ቀን ነውና እሱ ማለት የዋዜማው ነው። ግን አሁን ከዋዜማም አልፈን ኢድም አልፎ ምናምን ምናምን ሶስተኛው ላይ ደርሰናል። ሶስተኛው ቀን ላይ ማለት ነው ግን

ወይኔ፣ እናቴ የውሻ ቆጮ እኮ በጣው ነው የምትወደው። እንደረግላት ያኛውን ከዛኛይው እሱን ለኔ ላይ አድርጊው። ቅቤ በዝቶበታል ለኔስ ው

አይ ትልቅ ነው። እኔ በትንሹ ነው የምበላ፣ ብላ ትንሹን ጣቤ አነሳች ማለት ነው። ከዛ የእኔን ውሰጂ ሽዝታት ተሸነፈችልን፣ ሽ በላ በትልቁ መውሰድ ጀመረች። እና ትንፋሽ ስለወጣባት ይመስለኛል። ግን እናት ሁሌም ልጆቿ ሲበሉላት ነው ደስ የሚላት፣ ሰው ሲበላላት ነው ደስ የሚላት። የኔ እናት ደግሞ ለየት የሚያደርጋት ነገር ቢኖር በቃ ሰውን ማብላት ማጠጣት ምናምን ነገር ነው የምትፈልገውና እንብላ ቤተሰብ እና የቢያረፋችን ይህንን ይመስላል ውዶች፣ ይ እንደወደዳችሁ ደግሞ ተስፋ አደርጋለሁኝ። ላይክ ሽር፣ ሰብስክራይብ አድርጋችሁ ደግሞ ስለምታበረታቱኝም አመሰግናለሁኝ። ብዙ ብዙ የሰራዋቸው ቪዲዮዎች አሉ። አብራችሁን ሆኑ። ወዳችኋለሁኝ፣ ያከብሯችኋለሁኝ። ሰላማችሁ ይብዛልኝ። ደናውኑ የኛ የአይቤ አረፋ ይሄንን ይመስላል እንዴት እንዳሳለፍን እናሳያቸዋለን።